አዝና አለ አይደል እንዴት አላዝና ልጄ ነው ቆይ አባዬ እሱ ስለታሰረ ነው ወይስ የኔ ቤተሰቦች ስላሳሰሩት ነው ያዘንከው እውነቱን ነገር የነገርሽኝ የቤተሰቦችሽ ነገር እንዳዝን ያደረገኝ እንዴት ልጁማ እንደ ጫማ ሲታሰር ሲፈታ እኮ ነው የኖረው አሴር እና እሱ እኮ እስር ቤት ሁለተኛ ቤታቸው በይ አባዬ ታዲያ ለምንድን ነው ያዘንከው የአንቺ ቤተሰቦች እንደዚህ ያደርጋሉ ብዬ ስላልጠበኳቸው እኮ ነው እንደን እኮ አባዬ እነሱ ሆነት አላችሁ ታያኒ እንታይ ታይ እንዳልታዘብሽ አባዬ ተርዳኛ ምን ምን ረዳሻነኝ ቤት ሰዎች ሻላ አደረጉ ወንድም ይኮን ያደረገው ቆይ ስታስብ ዩዚ ነገር ውስጥ ይሄና ተሽጂ ይደለ ይመስልሻ እኔ እንደሌለበት በጣም እርግጠኛ ነኝ። አንይ ዝም ብለሽ ሰው ምታምኑ ነገር አለ። አመኛቸው ሳይሆን እኮ እርግጠኛ ስለሆንኩኝ ነው። ደግሞ ምን እንደምቆጨኝ ታውቂያለሽ? ምንድን ነው አባ ልጁ መታሰሩ ለማይቀርለት እናትሽን መለመኔ ምን ብለኔ ለመንካት ልጁ ምንም ነገር እንደማያውቅ ለዚህ ሁሉ ነገር ተጠያቂው ደግሞ እኔ እንደሆንኩት ነግሬያት ልጁ ንጹሕ መሆኑን አስረድቻት ነበር። አባዬ እማዬ ምንም አታውቅም። ስለ ሀላ መንከኝም አይደል? እስቲ ተኝኝ ልጅ አንቺ መቼ እዚህ ያለም ጨዋታ ገብቶሽ! አባዬ ምንም ጨዋታ የሚባል ነገር የለም። እኔማ የምንም እንደማታውቅ እርግጠኛ ነኝ። ድዋውንስ እነዚህ ልጆች በጣም አሳዛኝ፣ አንጀት የሚበሉ እና ማን ይች አንቺ ደግሞ ነገርን ካልደጋገሙልሽ ቶሎ ያገባሽ እና ሴር ናቸዋ። እንዴት የአንቺ ቤተሰቦች ተገኙ ከተባለ ጀምሮ ሰላም አግኝቶ ያውቅም። አንድ ችግር ሲፈጠርባቸው ደግሞ ሌላ ችግር ይፈጠ አንዱ አለቀ ሳይባል ደግሞ ሌላኛው ይታካል። አባዬ እሱን እኮ አውቃለሁ። አታውቂ ማኒ፣ አታውቂ እነዚህ ልጆች ምን አይነት ንጹህ ልብ እንዳላቸው ፈጽሞ አታውቂ ማኒ። አባዬ እውነቴን ነው የምልህ፣ አውቃለሁ። ብታውቂ ኖሮማ ለቤተሰቦችሽ አትወጊኝም ነበር። የልጆቹ ምንም ይሰማሽ ነበር። ለምን እንደዚህ ትለኛለ? ቆይ ከናሴር ቤተሰቦቼን ያስበልጥኩ ይመስላል? አይ እሱማ ከናሴር ብቻ ሳይሆን እኮ ከኔም ካስበለጥሻቸው እኮ ብዙ ቆየሽ። ምን እስቲ አንይ ነው እኔ ከእሱ ቤተሰቦች ሰውች አባ ይመስሉት እንጂ እንደዛ አይነት ልጅ አይደለሁ። እንደዛ አይነት ልጅ አይደለሁ። እንዴ አና ምናሴም እኮ ሰው ነው። ቆይ ለምንድን ነው የማትረጁ? ያደረገው ነገር ቀላል ነው የሚመስልሽ? አዎ ትርፍ ነው። ለእኔ ከምናሴ ውጭ ያለ ሰው ሁሌም ቢሆን ትርፍ ነው። እንግዲያውስ ልንገርሽ፣ እኔ ከእናንተ በፊት የማውቃቸው አሴርናተምች አን ይግን ለምን አትረጋጊ? ሳዝና ይዞሽ እያሉ ሲከፋኝ፣ እያሳቁ ሲደክሜ ደግሞ እያበረችኝ እዚህ አደረሱኝ እኮ እነሱ ናቸው። እሱን እኮ አውቃለሁ አታውቁማ አታውቁም። እናንተ የምታውቁት ሌባ መሆናቸውን ብቻ ነው። ላመናቸው የሚታመኑ ንጹህ ልብ እንዳላቸው እናንተ አታውቁም። መስቀልና ፎቶሽን ሰርቆ ለእርግብ ለሰጠው ልጅ ነው ይህን ያህል የምትቆረቆርለት? ምናልባት እሱ እንደዛ ባያደርግ ኖሮ እህታችሁ ባሉ እንኳን ነበር። እሺ ይሁንልሽ። አሁን ግን ልጁ ምን አድርግ ነው የምትዩ? እስቲ አንቺ ደግሞ ዝም በይ። ምንም ብትለኝ ትክክል ናት እንዴ። ይቅርታ ጠይቃታል። ከዚህ በላይ ምን ልታደርግላት ነው? ምንም ብትል ትክክል ናት። እህቴ መሆኗን ካሰብኩኝ ላደርገው የነበረውን ነገር ላማክራት ይገባ ነበር። ግን ደግሞ አድርገዋል አይደል እንዴ? የፈሰሰ ውሃ አይታፈስም። ታምቹን ሰዎች ደብድበውት በጣም ታሟል። ምናሴ እሱ አንድ ነገር ይሁንና መቼም ይቅርታ አላደርግልን ምንድን ያደረግኩት? ወይኒ ባዩሽ ያሳደኩት ውሻ መልሶ ነከሳኝ ማለት አሁን ነው ዘመኑን የሚያሽከረክረው ገንዘብ ሆኗል። አይደል ሜላትና ታረል ይላከች። እሷ በሰው ጀርባ የምትደበቅ አይነት ሴት አረበች። ልትገልሽ ብትፈልግ ራሷ ትመጣ። ቆይና ታዲያ ማን ላከ? አቶ ከቃሉ የሚባል ሰዎች። መቼም ታውቂ ያልሻል ምን እና ልትገላይ ነው ምንጊዜም ቢሆን ብልጥ መሆን ቀላል ሁሉም ጨዋታዎች ደግሞ ፍጻሜ ያላቸው። ፍጻሜው እንዴት ነው? ወይኔ ገደላት። ምናሴ በሰራው ስህተት የሜላት ቤተሰቦች ሙሉ ለሙሉ ከኖላዊ ጋር ሊጣሉ ነው። ኖላዊ እየተከራከረ ያለው ለአስርና ለተምቹ ነው እና በዚህ በኩል አንቺ ለቤተሰቦችሽ ሰዎች እየወገንሽ ነው። ቤተሰቦችሽ ጋር ከተቀላቀልሽ በኋላ እናስርና ተምቹ ላይ ጨክነሽባቸዋል። እንኳን እነሱ ላይ ለኔም እንኳን አሁን ላይ ቤተሰቦችሽን አስበልጠሻል። ከዚህ በኋላ ግን ይሄ ነገር መፈጠር የለትበትም። አስርና ተምቹ ሁለቱ መጎዳት የለባቸውም። ንጹ ናቸው እያለ ኖላዊ ለሀና ከተናገራት በኋላ አና በጣም ተሰማት። አና በዚህ ሰዓት ላይ ምናሴ ትልቅ ጥፋት እንዳጠፋና ሁለቱን ቤተሰቦችንም ቢሆን ማጣቸው ከሆነ አንተም መቼም ቢሆን ይቅርታ አላረግልህም፣ አለችው። በዚህ ሰዓት ሰላም እንኳን ስትከራከር የነበረችው እነሱ ደሃና ሌቦች ናቸው፣ ለምንድነው ለነሱ ይሄን ያህል የምትቆረቆሪው? ሀና በዚህ መልሷ እነሱ ምንም ያህል ገንዘብና ምንም ነገር ባይኖራቸውም ደስታና ንጹህ ልባላቸው ከነሱ ጋር እናንተን አላወዳድርም። ሐና ተጣላች። ሐና ከዚህ በኋላ እያስበለጠች ያለችው እነ ኑላዊንና እነተምቹን አስርን ነው ምናሴ ያጠፋው ጥፋት ሜላት እንኳን በጣም ትልቅ ጥፋት እንደሆነ እየነገረችው ለራስ እንኳን ይቅርታ ማረጋ ትችልም፣ ትለዋለች ሜላት። በዚህ ሰዓት ማድረግ ያለባት አንድ ነገር ቢኖር ያው ተምቹን ካለበት ቦታ ሄዳ ማስፈታት ይኖርባታል። በዛ ላይ ሊታሰር ሲል በጣም እንደታመመና በሌላ ሰዎች እንደተመታ ሁላ ተነግሯታል። ይህኔ ማድረግ ያለባት አንድ ምርጫ ቢሆን ቶሎ ብላሱን ማስፈታት ነው። አናም ከዚህ በኋላ እዛ ቤት ውስጥ ያለውን ነገር በሰላም የምትቀጥልበት አይሆንም። ወደ ኖላዊ አባቷ መመለስ ይኖርባታል። እሱም እንደከፋው ቢሆን ከጊዜ በኋላ አውቃለች፣ እስከ ዛሬ ድረስ ይደብቃት እንደነበረም ጭምር። አሁን ላይ ግን የአሰርና የተምቹ ነገር በጣም ስላሳሰበው ያው እውነቱን ይነግራታል። አንቺ ቤተሰቦች ጋር ከሄድሽ በኋላ እነሱን አስበልጠሻል። ሌላው ትልቁ ሀዘን የገባው ነገር ቢኖር ባዩሽ ተገላለች። ባዩሽ ከረፈደን ቢሆን ከተገደለች በኋላ ምን ያህሎቻችሁ አዝናችኋል? ምን ያህሎቻችሁስ ምን ስሜት ተሰማችሁ? የራሳችሁን ሐሳብ ኮሜንት ላይ እያስቀመታችሁልኝ፣ ባዩሽን ግንባሯን እንደዛበት ከመታት በኋላ ተሰውሯል። ነገር ግን የርግብ ጋር ጓደኛዋ የነበረችው ልጅ በቪዲዮ እየቀረጸች ነበረ። ያኔ ወንጀሉን ካየች በኋላ ነገሩን ምናልባት ለፖሊስ የምታደርሰው ከሆነ ሌላኛው ትልቁ ዱብዳ ይፈጠራል። ምን ይመስላችኋል? በዚህ ሰዓት ባዩሽን ልብ አድርጉ። ሳትገደል በፊት ፖሊስ ጣቢያ ሄዳ ሜላት እየተከታተለችኝ ነው፣ በሰው እኔን እያስከታተለችኝ ስለሆነ እኔ ለዚህ ነገር አደጋ እንዳይደርስብኝ ብላ ፖሊስ ጣቢያ ታመለክታለች። ወዲያውኑ ሜላት ማስጠንቀቂያ ይሰጣታል። ለምንድን ነው የምትከታተያት? ምልታ ድርጊያት ነው ተብላ ነገሩ እንዲ ነው። ከዚህ በኋላ ግን ባዩሽ እንደሞተች ፖሊሶች ከሰሙ ከዛ በፊት ባዩሽ ፖሊስ ጣቢያ መታ እንዳመለከተችና ሰው እየተከታተላት እንደሆነ እሷም ሜላት እንደሆነች ያኔ ሙሉ ለሙሉ አስገድታታለች ብለው የሚያወሩት ወይንም ፖሊሶች ሊጠረጥሩ የሚችሉት ሜላትን ነው። ሜላት ትታሰራለች። ሌላኛው ትልቁ ሐዘን እዚህ ጋር ይፈጠራል ማለት ነው። በምን መልኩ ይሄ ሁሉ ነገር ሊስተካከል ይችላል? ኖላዊም በሌላ በኩል ደግሞ እነዛው የሃና ቤተሰቦች ላይ አዝኖባቸዋል ሜላት ላይ ያዘነባት ነገር ቢኖር ከዚህ በፊት እንደ ነገረው ተምቹ ምንም የሚያውቀው ነገር የለም፣ ከርግብን የቀረባት የገዛ የሃናን ሀብልና ወርቁን ለማስመለስ ሲባል ነው እንጂ ከርግብ ጋር ምንም አይነት ግንኙነት የለውም ብሎ ነግሯታል። ቃል የገባችለት ሜላት ያኔ እሱ ምንም አይነት ጉዳት እንደማይደርስበትና እንደማይታሰር ነው። ነገር ግን ቃሏ ሳይጠበቅ ቀርቶ ተምቹ ታስሯል። አስር በምን መልኩ ማስፈታት እንዳለበት ግራ ገብቶታል። ኖላዊም እንደዛው። ሃና ግን መፍትሄውን ለማግኘት ስትል ወደዛ ወደዚህ እየተጣጣረች ነው። በዛ ላይ አስር መጀመሪያውኑ ስላኮረፋት አሁን ላይ ምን ማድረግ እንዳለባት ግራ ገብቷታል። ባዩሽ መቼም በጥይት ስትመታ ሁላችሁም አይታችኋል። ያኔ ታዲያ ያልጠበቃችሁት ነገር ነበር የተፈጠረው። ምንም ያህል ባዩሽ እንደዛ ወንጀለኛና ጨካኝ ሰው ብትሆንም ግን እንደውም ተምቹንም ራሱ ከተገኘ እንዲገደል ሁላ ወስና ነበረ ነገር ግን አፈጻጸሟና መጨረሻዋ እንደዚህ ይሆናል ብላችሁ ብዙዎቻችሁ አልገመታችሁም። አና ካባቷ ከኖላዊ ጋር ስታወራም ሰምታችኋል ምን ያህል ልቧ እንደተሰበረ። ድም ብላልም ለሜላት የነገረቻት ነገር ቢኖር አሁን ላይ ጊዜው አልረፈደም፣ ተምቹ መታሰሩ ላንቺም ቢሆን ሀዘን ነው መጨረሻውም ጥሩ አይሆንም። ስለዚህ ይሄን ሁሉ ነገር ልታስተካክይ የምትችዩ አንቺ ብቻ ነሽ ሜላት አሁን ላይ እስር ቤት እንደምንም ብለሽ ነግረሻቸው መረጃም ቢሆን ካለሽ እሱ ከእስር ቤት እንዲፈታ ማድረግና ሌላውንም ነገር በጣም ወደ ጦርነት ሳይገባ ማስተካከል ትቻያለሽ ብላ ድንብላል ለሜላት ትነግራታለች። ሜላት እውነቱም ነበር የተነገራትና ያንን ነገር ቃል በቃል ለማድረግ ወስናለች። ያው በሌላ በኩል ደግሞ ምናሴ ምን ያህል እንዳዘነም ማየታችኋል። ሌሊቱም ሙሉ አልተኛውም ብሎ ቢናገርም ሊያመኝ ይችላል። በጣም ቀለል ያለ ሰውነት ስላለኝም በዚህ መልኩ ይቅርታ እንድታደርግልኝ እንፈልጋለሁ። አና ግን በጣም ንዴት ውስጥ ነበረች። ይቅርታ መቼም ቢሆን አላረግልህም። በተለይ ተምቹ እዛ እስር ቤት ውስጥ አንድ ነገር ከደረሰበት መጀመሪያውኑ ተደብድቦ ስለገባ አሁን ላይ ለሱ ነገሮች በጣም ከባድ ናቸው። ስለዚህ በጊዜ ከዛ እስር ቤት ቢወጣ ይሻላል፣ ላንተም ይቅርታ ሲባል ይህንን ነገር ካለች በኋላ የሚላት ቤተሰቦች በእሷ በሷ ላይ ትልቅ ጫና እያደረጉባት ነው። ሰላም ደሞ ከሁሉም በላይ ከምናሴም በላይ የምታናድደው እሷ ነበረች እያለች የነበረችው ልጆቹ ደሃ ናቸው፣ በዛ ላይ ሌቦች፣ ስለዚህ ለምንድን ነው ይሄን ያለ የምትጨነቅላቸው ሰላም ሃና ስትነግራት ነግራት እንደተናገረችው ከሆነ ሰላም አንቺኮ፣ በቃ የሚያሳስብሽ እንዳለ የአንቺ ዝናና ክብር ብቻ ነው። ገንዘብ እስካለች ድረስ በእነሱ ነው የምትጨክኙ ስለዚህ ይሄ ነገር ደሞ ለአንቺ አይደለም አስር ራሱ ይህንኑ መልሶ ነግሯቸዋል። እናንተ ቤተሰቦቻችሁ ገንዘብ እስካላችሁ ድረስ ክብራችሁን ብቻ ነው አይደለም የምትጠብቁት? እኛ ግን ንጹህ ልብ ያለ ሰዋዊነት ምንም አይሰማችሁም ብሎ ተናግሯቸው ወጥቷል። ከዚህ በኋላ የሜላት ቤተሰቦች ውስጥ እንዳለ ሀዘን ብቻ ነው የሚፈጠረው፣ ሌላ ምንም ነገር አይኖርም። በዛ ላይ የባዩሽ ሞት እነ ሜላት ቤተሰቦች ውስጥ ትልቁ ሐዘን ነው የሚፈጠርባቸው። ሜላት ሃና ከዚህ በኋላ ብቻዋን እንዳልሆነች ነች። ሚላት ሌላኛው ጠላቶቿን ማታቃቸው የባዩሽ በላይ ያሉት ያኑላ ፊት ለፊቷን የሚጋፈጡ ይሆናል። ቀጣዩ ክፍል ላይ ምን ይፈጠር ይመስላችኋል? እናንተ እዚህ ቻናል ላይ ታችን ሰባ አስተያየታችሁን እያስቀመጣችሁልኝ በቀጣዩ ቪዲዮ ወዲያውኑ እንገናኛለን። አቀራረቤን ከተመቻችሁ ሰብስክራይብ አርጉኝ።